ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁልኝ? ዛሬ ይዤላችሁ የመጣሁት አርፍተ ነገር ነው። ቀለል ባሉ ባለ ሶስትና ባለ ሁለት ፊደሎችን እያጣመረን እንዲሁም ባለ አራት ፊደሎችን እያጣመረን ምንሰራቸው አርፍተ ነገሮች ናቸው። በጣም ቀላል ናቸው። እኔ እያነበብኩላችሁ እሄዳለሁ። እናንተም ደግሞ ከስር ከስር እየጻፋችሁ ደብተራችሁ ላይ ወይም ደግሞ ጀዋሊያችሁ ላይ እየጻፋችሁ በደንብ አርጋችሁ ተለማመዱ። በጣም ቀላል ናቸው። ለዚህ ዩቱብ ቻናል ደግሞ አዲስ የሆናችሁ ወይም ቤተሰብ የሆናችሁ ቪዲዮውን ላይክ በማድረግ ጀምሩ። ምክንያቱም እኔም በጣም በብዙ ነገር ታግዙኛላችሁ። እንዲሁም ደግሞ ይሄንን መማር ለተቸገሩት በቀላሉ ቪዲዮ ይደርስና እንዲማሩ ይሆናል ማለት ነው። እናንተም ላይክ በማድረግ እኔን አግዙኝ ማለት ነው። በግል መማር የምትፈልጉ ልጆች፣ በአጭር ጊዜ ማንበብ መጻፍ የምትፈልጉ ከመጀመሪያው ጀምሬ እንዳስተምራችሁ የምትፈልጉ ደግሞ ከታች ባስቀመጥኩላችሁ ስልክ ቁጥር በኢሞ በዋትሳፕ እና በቴሌግራም ብታናግሩኝ በደንብ አድርጌ አግዛችኋለሁ። እናንተ ብቻ መደወልና ማናገር ነው የሚጠበቅባችሁ። ስለዚህ ወደ ትምህርታችን ስንመለስ መጀመሪያ ቃላቶቹን እየጠራናቸው እንሄዳለን። ከዛም ደግሞ እያጣመርን እዚህ ጋር ያሉትን አርፍተ ነገሮች ለማንበብ እንሞክራለን ማለት ነው። እናንተም አብራችሁ መከታተል ነው የሚጠበቅባችሁ። እዚህ ጋር ያለው ምን ይላል? ሰላም። አንድ ላይ ሰላም። እሺ ቤት፣ ቤት። ከዛስ፣ ገባች፣ አንድ ላይ ገባች። ስለዚህ እስቲ ሶስቱን አንድ ላይ ስናጣምረው ምን ይሆናል? ሰላም ቤት ገባች። ምን ይላል? ሰላም ቤት ገባች። በጣም ቀላል ማለት ነው። እሺ፣ በመቀጠል ደግሞ እዚህ ጋር ያለውን እናንብበው። ሰሚራ፣ ሰሚራ ቡና ቡና ጠጣች ጠጣች አንድ ላይ እስቲ እናንብበው። ሰሚራ ቡና ጠጣች። ሰሚራ ቡና ጠጣች። በጣም ቀላል ማለት ነው። በመቀጠል በቀለ በቀለ አንበሳ አንበሳ ገደለ ገደለ እስቲ አንድ ላይ እንጥራው በቀለ አንበሳ ገደለ እስቲ እንድገመው በቀለ አንበሳ ገደለ በጣም አሪፍ እሺ በመቀጠል ደግሞ ምን ይላል ደመቀ ደመቀ ምግብ ምግብ በላ በላ እስቲ አንድ ላይ አድርገን አንብበው ደመቀ ምግብ በላ አንድ ላይ ደመቀ ምግብ በላ ይህንን ይመስላል ማለት ነው በጣም አሪፍ በመቀጠል ደግሞ አ በ በ አበበ ዱባይ ዱባይ ሄደ ሄደ እስቲ አንድ ላይ አድርገን አንብበው አበበ ዱባይ ሄደ ምን ይላል አበበ ዱባይ ሄደ በጣም አሪፍ በጣም አሪፍ በመቀጠል ደግሞ እዚህ ጋር መጨረሻ ያለው ምን ይላል ገነት ገነት ዘ የት ዘይት ገዛች ገዛች እስቲ አንድ ላይ አርገና አንብበው ገነት ዘይት ገዛች። ገነት ዘይት ገዛች። ይህንን ይመስላል ማለት ነው። እስቲ አንድ ዙር ደግምላችኋለሁ እናንተም ደግሞ በደንብ ተከታተሉኝ። እዚህ ጋ ምን ይላል? ሰላም ቤት ገባች። እስቲ አንድ ላይ። ሰላም ቤት ገባች። በጣም አሪፍ። በመቀጠል ሰሚራ ቡና ጠጣች። አንድ ላይ ምን ይላል? ሰሚራ ቡና ጠጣች። በጣም አሪፍ። በመቀጠል በቀለ አንበሳ ገደለ። አንድ ላይ ምን ይላል? በቀለ አንበሳ ገደለ። በጣም አሪፍ። በመቀጠል ደመቀ ምግብ በላ። አንድ ላይ ምን ይሆናል? ደመቀ ምግብ በላ። ደመቀ ምግብ በላ። በጣም አሪፍ። በመቀጠል አበበ ዱባይ ሄደ ስለዚህ አንድ ላይ ምን ይሆናል? አበበ ዱባይ ሄደ። በጣም አሪፍ። በመቀጠል ገነት ዘይት ገዛች። አንድ ላይ ገነት ዘይት ገዛች። ገነት ዘይት ገዛች። በጣም ቀላል ናቸው። እዚህ ጋር ያሉትን እናንተ መጥራት ያለባችሁ። ይህንን ካነበባችሁ በኋላ እዚህ ጋር መጨረሻ ያሉትን ደግሞ ደግማችሁ መጥራት። ሰላም ቤት ገባች። እሺ። ሰሚራ ቡና ጠጣች። እሺ በቀለ አንበሳ ገደለ። እሺ። ደመቀ ምግብ በላ። እሺ። አበበ ዱባይ ሄደ። እሺ። ገነት ዘይት ገዛች። በጣም ቀላል ናቸው። እነዚህን በግራ በኩል ያሉትን በደንብ እየደጋገማችሁ ብትለማመዷቸው እየጻፋችሁ ብትለማመዷቸው አይከብዳችሁም። መጀመሪያ ቃላቶቹን እዚህ ጋር ያሉትን ቃላቶችን ለዩቸው። ከዛ በመቀጠል እነዚህን ቃላቶች ደግሞ ለዩቸው ምንድን ነው የሚሉት? ከዛ እዚህ ጋር ሶስተኛ ላይ ያሉትን ለዩዋቸው። ከዛ በኋላ ምንድን ነው ከለያችሁ በኋላ እችኛይቱን ቃል ከዚችኛይቱ ቃል ጋር አንድ ላይ ትጠራላችሁ። ከዛ እችኛይቱን ቃል ደግሞ አሁንም ከዚችኛይቱ ጋር ታያይዟታላችሁ። አሁን ሰላም ብዬ ካነበብ እችን ቀጥላለሁ። ቤት ላለሁ አያችሁ። በመቀጠል ገባች ገባች ላለሁ ስለዚህ ሶስቱንም አንድ ላይ አድርጌ ሳጣምረው ምን ይሰጠኛል? ሰላም ቤት ገባች የሚል ነገር ይሰጠኛል። ስለዚህ መጀመሪያ እዚ ጋር ሰላም፣ ሰሚራ፣ በቀለ፣ ደመቀ፣ አበበ፣ ገነት እነዚህ እነዚህ ስማቸውን መለየት፣ እዚ ጋ ደግሞ ቤት፣ ቡና፣ አንበሳ፣ ምግብ፣ ዱባይ፣ ዘይት አያችሁ። ቀጥሎ ደግሞ እዚ ጋር ገባች፣ ጠጣች ገደለ፣ በላ፣ ሄደ፣ ገዛች። አያችሁት? ከዛ በኋላ ምንድን ነው ያደረግኩኝ? እዚ ጋ ያሉትን ከለየው በኋላ ይሄኛውን ቃል ደግሞ ማጣመር፣ አንድ ላይ አገጣጥሞ ማንበብ። አያችሁት? እዚ ጋ ሰላም ቤት አልኩ፣ ገባች አልኩ። እስቲ አንድ ላይ ሰላም ቤት ገባች ብዬ አጣምሬ ያነበዋለሁ። ከዛስ ሰሜራ ቡና ጠጣች የሚለውን ይኸው አንድ ላይ አድርጌ ሰሜራ ቡና ጠጣች። ከየትም አላመጣሁትም እዚህ የተጻፈው ነው። በቀላም በሳ ገደላላ። ይኸው በቀላም በሳ ገደለ ብዬ ከዚሁ አገጣጥመዋለሁ። ደመቀ ምግብ በላ ለሚለው ይኸው እዚህ ጋር ደመቀ ምግብ በላ ብዬ አንድ ላይ አጣምረዋለሁ። በጣም ቀላል ነው ማጣመሩ ነው። ከዛ አበበ ዱባይ ሄደ እዚሁ ላይ፣ ከዛ አበበ ዱባይ ሄደ ላለ፣ ገነት ዘይት ገዛች ይኸው ገነት ዘይት ገዛች እዚሁ ላይ። እያንዳንዱን አጣምራችሁ ታነቡታላችሁ። እያገጣጠማችሁ ማለት ነው። ዋናው ግን ፊደሉን፣ ቃላቱ ምን ይላል የሚለውን ነገር በደንብ አድርጋችሁ መለየት አለባችሁ። ይህንን ከለያችሁ እርግጠኛ የምነግራችሁ ማንበብ መጻፍ እንደማያስቸግራችሁ። ይህንን ያነበባችሁትን ደግሞ ደግማችሁ ደብተር ላይ ብትጽፉት ብትለማመዱት ለማመዱት መጻፍም ደግሞ እየተሻሻላችሁ ትመጣላችሁ። ሰዎች ጋር ሰላምታ መሰጣት እንዴት አድርጋችሁ ማድረግ እንዳለባችሁ ከዚህ በፊት የሰራውላችሁ ቪዲዮ ስላለ ያንም ተመልሳችሁ ወደ ኋላ በደንብ ተማሩ። በቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ሰላም ቆዩ።